የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ወስኗል። አርሰናል ማርቲኔሊን በ50 ሚሊየን ፓውንድ ሊሸጥ ነውም ተብሏል። እሱን እንዲተካ የታሰበው ተጫዋች ማንነት ደግሞ አነጋጋሪ ሆኗል። በሌላ በኩል አርሰናል ከበጣም ወሳኝ ተጫዋቹ ጋር ውል ለማራዘም ስምምነት ላይ ደርሷል። የፕሪምየር ሊጉ ሻምፒዮን ሊቨርፑል ሰምሮለታል። ያሰባቸውን ተጫዋቾች ወደ ቡድኑ የመቀላቀል ስኬቱን አጠናክሮ ቀጥሏል። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር አሪፍ ጊዜን እናሳልፋለን። ሰላም ጤና ይስጥልን። የሸገር ስፖርት ዊዝ አበበ ግደ የዩቲብ ቻናል ቤተሰቦቻችን በያላችሁበት እጅግ አሪፍ ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን ። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት ይህ የምንሰራው ፕሮግራም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። ለድጋፋችሁ በሙሉ በጣም እጅግ በጣም አድርገን እናመሰግናለን። 2024/25 የውድድር ዓመትን በበላይነት ያጠናቀቀው ሊቨርፑል በ2025/26 የበለጠ ስኬትን ለማስመዝገብ በፕሪምየር ሊጉ ብቻ ሳይሆን ሌሎች የሚሳተፍባቸው ውድድሮችንም ለማሸነፍ የሚረዳውን ጠንካራ ቡድን እየገነባ ይህም የመገንባት ሂደቱ ደግሞ እጅጉን እየተሳካና እየሰመረለት ይገኛል። ፍሪምፖንግን ከ ባየር ሊቨርኩሰን እንደዚሁም ደግሞ ፍሎሪያን ቨርስን ከባየር ሊቨርኩሰን ያስፈረመው ሊቨርፑል ሌሎች ተጫዋቾችንም ወደ ቡድኑ የመቀላቀል ሥራው ውጤታማ እየሆነለት ይገኛል። በነገራችን ላይ ፍሎሬን ቨርትስ ወደ ሊቨርፑል ትላንትና በረራ አድርገዋል። ትላንትና እዛው ከደረሰም በኋላ የመጀመሪያ ደረጃ የሚባለው የሕክምና ምርመራ ተደርጎለታል። እሱን በውጤታማነት አጠናቋል። ዛሬ ከሰዓት የሰማነው ደግሞ ሁለተኛውን የሕክምና ምርመራውንም በተሳካ ሁኔታ እየጨረሰ እንደሆነ፣ ምናልባት ዛሬ ምሽት ካልሆነም ደግሞ ነገ ጠዋት ሊቨርፑል የተጫዋቹን ሙሉ ለሙሉ የዝውውር መጠናቀ ቀቅ ዜና ያበስራል ተብሎ ነው የሚጠበቀው። ለዚህ ተጫዋች ዝውውር 116.5 ሚሊየን ፓውንድ ሊቨርፑል ወጪ ያደርጋል ተብሎ ይጠበቃል። መቶ ሚሊዮኑ በቀጥታ የሚከፈል ነው። 16.5 ሚሊዮን ፓውንዱ ደግሞ የልጁ የጨዋታ ብዛት፣ እሱም በመጠቀም ሊቨርፑል የሚያስመዘግባቸው ውጤቶች ከግምት እየገቡ ከሊቨርፑል አካውንት ወደ ባይ ሊቨርኩሰን አካውንት የሚገባ ገንዘብ ነው 16.5 ሚሊዮን ፓውንዱ። ሌላው ሊቨርፑል ዛሬ የተናገረው ነገር በሊቨርፑልና በበርንመዝ መካከል የኬርኪዝን ዝውውር ለመጨረስ የሚያስችለው ስምምነት ተፈጽሟል። ተደራደሩ፣ አወሩ፣ ተስማሙ። የሚቀረው ነገር ብለን ከዚህ በፊት የምናነሳው ለሌሎች ተጫዋቾች የተጫዋቹና የሊቨርፑል መስማማት ነው እንዳንል የሊቨርፑልና የኬርኪ ዝውውር ሙሉ በሙሉ አልቋል ለማለት በሚያስችል መጠን የእሱ ወላጅ የተጫዋቹ ወላጅ ተጫዋቹም ራሱ ከሊቨርፑል ውጭ ምንም አማራጭ የለም፣ ሊቨርፑልን ነው የምንቀላቀለው፣ የሊቨርፑል ተጫዋች መሆንን ብቻ ነው የምንፈልገው እያሉ ነው። እንደውም ሌላን ክለብ አንፈልግም ብቻ ሳይሆን ከሌላ ማንም ክለብ ጋርም መደራደር አንፈልግም፣ ኦልሞስት ያለቀ ጉዳይ ነው ሲሉ ነበር አባትየው። አሁን በክለብ ደረጃም ስምምነት ላይ ተደርሷል። ለተጫዋቹ ዝውውር መከፈል ያለበት የገንዘብ መጠን ላይ ሊቨርፑል እና ሻጭ ክለብ መካከል ምንም ልዩነት የለም። ፐርሰናል ተርሞች አያስቸግሩም ምክንያቱም ልጁ በጣም በጣም በጣም ከፍተኛ የሚባል ሊቨርፑልን የመቀላቀል ፍላጎት አለው። በጣም ብዙ ሰዎች በመስመር ተከላካይነት የግራ መስመር ተከላካይነት ላይ የዚህን ልጅ አቅም በጣም ይወዱታል፣ በጣም እጅግ በጣም ያደንቁታል። እንደውም አንዳንዶች ፓውሎ ማልዴኒን የሚያስታውስ እያሉ ያነሱታል። ይህንን ተጫዋች ነው ሊቨርፑል ወደ ቡድኑ ለመቀላቀል የሚያስችለውን ስምምነት ከበርንመዝ ጋራ የደረሰው። ስለዚህ አሁን እነዚህን ተጫዋቾች የራሱ ካደረገ በኋላ አሁንም ሊቨርፑል ተጨማሪ ተጫዋቾችን ወደ ቡድኑ ለመቀላቀል የሚያስችለውን ስራ እየሰራ ነው። ፍለጋው አላቆመም፣ ስኬቱም እንደዛው። ይሄ ከሊቨርፑል ጋር ተያይዞ መነሳት ያለበት ጉዳይ ነው። ወደ አርሰናል ስናልፍ አርሰናል እንግዲህ ከተጫዋቾች ዝውውር ጋር በተያዘ የዝውውር መስኮቱ ከተከፈተበት ጊዜ አንስቶ በስፋት ከተነጋገርንባቸው በስፋት ስማቸውን ካነሳናቸው ክለቦች መካከል አንደኛው አርሰናል ነው። ዛሬ ካሳካቸው ስኬቶች መካከል አንደኛው የእንግሊዛዊውን ተከላካይ የማይሊስ ሉዊስ ስኬሊን ኮንትራት ለማራዘም ከተጫዋቹ ጋር ይደረግ የነበረው ድርድር በስኬት መጠናቀቁ ነው። ስለዚህ ለረጅም ዓመት ይህ ተጫዋች የአርሰናል ሆኖ ይቀጥላል። አሁን ዛሬ ኮንትራቱን ለማደስ ከመስማማታቸው በፊት የአርሰናልና የስኬሊ ውል ያበቃ የነበረው 2026 ላይ ነው። ነገር ግን አሁን የለም ይራዘም የለም ለተመጨማሪ ብዙ ዓመታት አብረን እንቆይ በሚለው ጉዳይ ላይ እና ተጫዋቹ በቆይታው ሊያገኝ ስለሚገባቸው ጥቅሞች አብርተው ስምምነት ላይ ደርሰዋል። 18 ዓመቱ ነው። ለመጀመሪያ ጊዜ ለአርሰናል ዋናው ቡድን ሲጫወት አርሰናል ማንቸስተር ሲቲን በገጠመበት የመስከረም ወር ጨዋታ ላይ እንደነበረ ሁላችንም እናስታውሳለን። እንግዲህ አርሰናል ከአካዳሚው ካወጣቸው ከአካዳሚው አውጥቶ በዋናው ቡድን ውስጥ ቀላቅሏቸው በጣም በፍጥነት በደጋፊዎች ከተወደዱ እንደዚሁም ደግሞ ትልልቅ የሚባሉ የእግር ኳስ ባለሙያዎችም በጎ ሐሳብ ከሚሰጡባቸው ተጫዋቾች መካከል አንደኛው ሊዊስ ስኬሊ ነው። ይህ ተጫዋች ከአርሰናል ጋር ለረጅም ዓመት ይቆያል። እንግዲህ ስኬሊ ፐርፎርማንሱ በጣም ጥሩ ነው። የተወሰኑ ጨዋታዎች ላይ ማድረግ የሌለበትን ነገር አደረገ ተብሎ በራሱ በሚካኤል አርቴታም ጭምር የተተቸበት አጋጣሚ ካልሆነ በስተቀረ በአብዛኛው እጅግ በሚበዙት አጋጣሚዎች ሊዊስ ስኬሊ በአርሰናል ደጋፊዎች በጣም በጣም የተወደደ በፕሪሚየር ሊጉም ሸጋ ጊዜን ያሳለፈ ነው። ለዛ ነው በፕሮፌሽናል ፉትቦለርስ አሶሲሽን የአመቱ ወጣት ተጫዋቾች እጩ ዝርዝር ውስጥ የገባውና ይህንን ክብር ለማሸነፍ የተሻለ እድል ያላቸው ከሚባሉ ተጫዋቾች መካከል አንዱ የሆነው ይህንን ተጫዋች ነው። አርሰናል ለረጅም ዓመት ከራሱ ጋራ እንዲቆይ ያግባባው ልጁም ስምምነቱን የሰጠው ስለዚህ የአርሰናልና የልዩስ ስኬሊ አብሮ የመቆየት ጉዳይ በዚህ መንገድ በስኬት መጠናቀቁ ለአርሰናል በጣም አሪፍ ከሚባሉት ወሬዎች መካከል አንደኛው ነው። ሁለተኛው አርሰናል የማርቲኔሊን መሸጥ እቅድ አለው የሚለው ነው። እንግዲህ ማርቲኔሊ ለምንድን ነው የሚሸጠው? በማርቲኔሊ ፋንታስ ማንን ሊያመጣ አስቦ ነው? በጣም ጉዳዩ መነጋገሪያ የሆነው የሚል ነው። አርሰናል የሚሸጣቸው ተጫዋቾች እንዳሉ ይታመናል። ወይም ከክለቡ የሚሸኛቸው ተጫዋቾች እንደሚኖሩ ይታመናል። ምንም ጥርጥር የለውም። ብዙ የሚያስተካክላቸው ነገሮች ሊኖሩ ስለሚገባ ከሚሸጡ ተጫዋቾች መካከል እንግዲህ አንደኛው ከዚህ በፊት ሲወጡ የነበሩትን መረጃዎች ስናነሳ ጃኩብ ኪዎር ነው። የኪዎር መሸጥ የአርሰናል ደጋፊዎችን፣ የእግር ኳስ ባለሙያዎችን ሙሉ በሙሉ የሚያስማማ ላይሆን ይችላል ምክንያቱም ማጋሌሽ በተጎዳበት ጊዜ እሱን ተክቶ ሲገባ ኪዎር የሰጠው አገልግሎት በጣም አሪፍ ስለነበረ ነው። ይህንን ተጫዋች አለመሸጥ አይሻልም ወይ ብለው ሰዎች ሀሳብ እንዲሰጡ ያስገደዳቸው ፋቢዮ ቪየራ፣ አልበርት ሳምቢ እነዚሁ የሚሸጡ ተጫዋቾች ሊሆኑ ይችላል። አርሰናል ከነዚህ ተጫዋቾች ዝውውር የተወሰነ የተወሰነ ገንዘብ ይሰበስባል። ነገር ግን እነዚህን ተጫዋቾች ብቻ ሳይሆን ለምሳሌ ኔልሰንን፣ ኦሌክሳንደር ዚንቸንኮን ከክለቡ ያሰናበታል። እነዚህ ተጫዋቾች ደግሞ ሲሰናበቱ አርሰናል ለተጫዋቾቹ ይከፍል የነበረው ሳምንታዊ የደሞዝ ወጪ ይቀርለታል። ግን አርሰናል የሚለው አሁንም የተወሰኑ ተጫዋቾችን በመሸጥ የደሞዝ ወጪን ማስተካከል መቻል አለብኝ ላሉኝ ተጫዋቾች በየሳምንት የምከፍለው ሞዝም መጠን ካልተስተካከለ በቀር ስጋት ላይ ይጥለኛል እና ይህንን ማስተካከል አለብኝ ነው። ስለዚህ የደሞዝ ወጪውን ወይም ዌጅ ቢሉን ለማስተካከል ሲል ገበያ ከሚያወጣቸው ተጫዋቾች መካከል አንዱ ጋብርኤል ማርቲኔሊ ስለመሆኑ ነው ዛሬ ከሰዓት የተሰማው። ጋብርኤል ማርቲኔሊን ለመሸጥ ሲያስብ አርሰናል በዋናነት 50 ሚሊየን ፓውንድ በላይ ያወጣልኛል የሚል እቅድ አለው። እሱም በመሸጥ 50 ሚሊየን ፓውንድ ያገኛል። ያንን 50 ሚሊየን ፓውንድ መልሰው ሪኢንቨስት ሊያደርገው ይችላል ሌላ በዛ በግራ መስመር በኩል አርሰናል የሚጫወት ተጫዋች ቡድኑን መቀላቀል ስላለበት አለበለዚያ ማርቲኔሊን ሸጦ እንደገና ደግሞ አዲስ ተጫዋች የማያመጣ ከሆነ ክፍተት ስለሚፈጥርበት ይህንን ማድረግ ይኖርበታል በ2025 26 ታዲያ ያለብኝን ፋይናንሻል ሪያሊቲ ከግምት ውስጥ ያስገባ የቡድን ጥንካሬን ነው እንጂ ልፈጠር የምችለው ሁለት ነገሮች ታሳቢ መደረግ አለባቸው። አንደኛ የምገኝበትን ፋይናንስ እውነት መቀበል መቻል አለብኝ። የደሞዝ ወጪ መስተካከል ካለበት እሱ መስተካከል አለበት። ሁለተኛው ደግሞ ሪስትራክቸሪንግ እቅድ አለኝ። ቡድኑን እንደገና ማዋቅር፣ ቡድኑን የተሻለ ማድረግ አዳዲስ ተጫዋቾች ወደ ቡድኑ እንዲመጡ ማድረግ፣ የመረጥኳቸው ቡድኑን ለማጠናከር የመጫወቻ ቦታዎች ብያሉ፣ እነዛ ቦታዎች ላይ ሰዎች ይመጣሉ። ለዛም እንደዚሁ ታሳቢ ያደረግኳቸውን ተጫዋቾች ወደ ቡድኑ እቀላቀላለሁ ነው። ስለዚህ አርቴታ ብሏል የተባለው ወይም የአርቴታም ውሳኔ ነው የተባለው አርሰናል ማርቲኔሊን ለሚፈልጉ ክለቦች እስኪ የሚሉትን ልስማ ብሏል አለ። ዘ ታይምስ ነው ይህንን እያስነበበ ያለ። ይሄ ደግሞ ታማኝ የሚዲያ ምንጭ ነው። ስለዚህ እስኪ ልስማ ለጋብርኤል ማርቲኔሊ ማን ምን ያህል ገንዘብ ይዞ ይመጣል። ለዚህ ልጅ የሚቀርበውን ጥያቄ እናጢ ነው። ይህንን ልጅ እስከ 50 ሚሊዮን ፓውንድ ድረስ ወይም 67 ሚሊዮን የአሜሪካን ዶላር ድረስ የሚወስድልን ካለ ብንሸኛው ይሻላል የሚል አቋም ላይ ተደርሷል። ዚ አትሌቲክም ይህንን ያረጋግጣል። እስካሁን ድረስ በአርሰናልና በጋብርኤል ማርቲኔሊ መካከል ያለው የውል ስምምነት ተጫዋቹን በኤምሬስ ስቴዲየም እስከ 2027 ድረስ የሚያቆይ ነው። በእርግጥ አርሰናል ለአንድ ተጨማሪ ዓመት ልጁን የማቆየት መብት ይሰጠዋል ውል ስምምነታቸው ነገር ግን እዚህ ቦታ ላይ ሌሎች አማራጭ ተጫዋቾችን ወደ ቡድኑ መቀላቀል ይሻለኛል ስላለ ነው አርሰናል ይህንን ጋብርኤል ማርቲኔሊ የተሰኘውን ተጫዋች ልሽጥ እያለ ያለው። ጋብርኤል ማርቲኔሊ ተሳክቶ ከአርሰናል የሚወጣ ከሆነ የደሞዝ ወጪ እቀንሳለሁ የሚለው አርሰናል፣ አነጋጋሪ የሚያደርገው በዚህ ቦታ ላይ አሰበው የተባለው ተጫዋች ነው። እዚህ ላይ የእናንተን ሀሳብ ብንሰማ በጣም ደስ ይለናል። እየታሰበ ያለው ተጫዋች የማንቸስተር ሲቲው፣ የቀድሞው የአስቶን ቪላው ጃክ ግሪሊሽ። ጃክ ግሪሊሽ እውነት ከጋብርኤል ማርቲኔሊ ኤሊ የተሻለ አገልግሎትን ላርሰናል ይሰጣል ወይ? የመጀመሪያው ጥያቄ የሚሆነው እሱን። እግር ኳስ ላይ ታሳቢ መደረግ ያለባቸው ብዙ ነገሮች አሉ። አንድ፣ በሚጫወትበት ሚና ያ ተጫዋች የሚሰጠው አገልግሎት ሁለት፣ ስብዕና ወይም ባህሪ፣ ሶስት፣ ወጪ። በእነዚህ ነገሮች እናነጻጽራቸው ካልን ምናልባት በጋብርኤል ማርቲኔሌና በጃግሪልሽ መካከል በሚጫወቱበት ቦታ ላይ አንዳንዶቻችን ማርቲኔሌን አንዳንዶቻችን ጃግሪልሽን ልናስበልጥ እንችላለን፣ መጫወቻ ቦታዎቻቸው ላይ ባለው አስተዋጽኦ። ሁለተኛው ግን ባህሪ ነው። ይሄ ልጅ ለምንድን ነው ከጋርዲዮላ ጋር በማንቸስተር ሲቲ የማይቀጥለው? ጋርዲዮላ ምኑን ነው ያልወደደለት? ይሄንን ልጅ እኮ ለማስፈረም መቶ ሚሊየን በላይ አውጥቷል ማንቸስተር ሲቲ መቶ ሚሊየን በላይ ካወጣ ይህንን ተጫዋች ሶስት ዋንጫዎችን በአንድ ውድድር ከማሸነፍ በኋላ ለምን ሬጉላርሊ ያልተጠቀመበትም? ከጃክ ግሪሊሽ ምንድን ነው ያልተወደደለት ነገር ለምን የሚለውን ጥያቄ ስንጠይቅ ከባህሪ ጋራ የተያዙ የላይፍ ስታይል ኢሹዎች አይነሱበትም ወይ? እየተነሱ በት፣ እኮ ነው የላይፍ ስቲል ኢሽዎች። ፓርቲ ማድረግ በጣም ይወዳል፣ በመጠጣት መዝናናትን በጣም ይወዳል። ቱማሽ ፓርቲ ካለ ደግሞ በተጫዋቹ ፊትነስ ሌቭል ላይ የራሱን የሆነ ተጽዕኖን ያሳድራል። ስለዚህ ጉዳቶች ይኖራሉ፣ ሪካቨሪ ታይሙን በጣም ያርቀዋል። እንደዚህ እንደዚህ ያሉ ነገሮች አሉ። ጋርዲዮላ ለምንድን ነው ጃ ግሪሊሽን ወደ አሜሪካን ይዘኸው ያልሄድከው ተብሎ በተጠየቀ ጊዜ አይገድ የለም ግሪሊሽ በደንብ መጫወት በሚችልበት ቡድን ውስጥ ቢገባ ይሻላል፣ እኳል የመጫወትን እድል ደጋግሞ በሚሰጠው ቡድን ውስጥ ቢቀላቀል ይሻላል የሚል አቋሙን እኮ ይፋ አደረገ። ይሄ የላይፍ ስታይል ኢሹ አርሰናል ጋር ሲደርስ ይቀራሉ ወይ ወይም አርሰናልና አርቴታ ጃክ ሪሌሽን ማድረቅ መግራት ይችላሉ ወይ ከነጋርዲዮላና ከነሲቲ በላይ የሚለው ነው። ይሄንን ሪስክ የት ልናረገው ነው ነው ሶስተኛው ደግሞ የበለጠ ነገሩን አነጋጋሪ ያደርገዋል። ጋብርኤል ማርቲኔሊን በ50 ሚሊዮን ፓውንድ ብሸጥ ብሎ የሚነሳው አርሰናል ለምን ማርቲኔሊን መሸጥ ፈለክ ሲባል የሚናገረው ነገር የደሞዝ ወጪን ለማስተካከል ነው ብሏል። በምን ስሌት በምን አግባብ ነው የጃግሪሊሽ የደሞዝ መጠን ከጋብርኤል ማርቲኔሊ ሊያንስ ይችላል የምንለው? ስለዚህ ተመሳሳይ ምናልባትም ከፍ ያለ ደሞዝ ለምንከፍለው ተጫዋች ዝውውር ስንል ቤቱን የለመደው የቡድን ጓደኝነቱን የለመደው ከባህሪ አንጻር ችግር አለበት ሲባል ያልተሰማውን ማርቲኔሊን ሸኝቶ በጣም ሪስኪ ነው የሚባለውን ጃክ ሪሌሽን ወደ ቡድኑ መቀላቀል እንዴት ቢታሰብ በምን መረዳት ነው የሚል ስሜትን ስለፈጠረ ነው ይሄ የአርሰናል እቅድ አነጋጋሪ ተብሎ እየተገለጸ ያለው በእርግጥ አንዳንድ የእግር ኳስ ተንታኞች ጃክ ግሪሊሽ በማንቸስተር ሲቲ የተገፋውን ያህል የከፋ ተጫዋች አይደለም፣ ራሳቸውን ማረጋገጥ ከማይጠበቅባቸው ተጫዋቾች መካከል አንዱ ነው፣ ምክንያቱም በቪላ እንደዚሁም ደግሞ በማንቸስተር ሲቲ ማንነቱን በደንብ አድርጎ አሳይቷል የሚል እምነት እንዳላቸው ይናገራሉ። ይሄ አርሰናልን በተመለከተ መነሳት ያለበት ጉዳይ ነው። የእናንተን ሀሳብ በዚህ ጉዳይ መስማት ደግሞ ያስደስተናልና ስሜታችሁን ጻፉልን። ማን ዩናይትድን በተመለከተ አንድ ሁለት መረጃዎችን እናነሳለን። የመጀመሪያው ነገር የሩበን አሞሪም ውሳኔ ነው። ሩበን አሞሪም ወስኗል። የማንቸስተር ዩናይትድ የቅድመ ውድድር የዝግጅት ጊዜ ሊከናወን ቀኑ እየደረሰ ነው የሚገኘው በዚህ ጋር እንግዲህ ማንቸስተር ዩናይትድ ጁላይ ላይ ወደ አሜሪካን ሀገር ይሄዳል፣ የተለያዩ የወዳጅነት ጨዋታዎችንም ያከናውናል ተብሎ ነው የሚጠበቀው። አሁን እነማን ከማንቸስተር ዩናይትድ ጋር ይቀጥላሉ፣ እነማን ከማንቸስተር ዩናይትድ ጋር አይቀጥሉም የሚለውን ነገር በተመለከተ ጥሩ ፍንጭ የሚሰጠንን ውሳኔ ነው የወሰነው ሩበን አሞሪም። ማርከስ ራሽፎርድ፣ አሌሃንድሮ ጋር ናቸው፣ ሳንቾ፣ አንቶኒ ከማንቸስተር ዩናይትድ ዋና ቡድን ጋር ለፕሪሲዝን ዝግጅት ወደ አሜሪካን አገር አይሄዱም። ይሄ ተነግሯቸዋል። ይህንን አሞሪም ወስኗል። ይህንን ክለቡ ያስፈጽማል። ሩበን አሞሪም እዚህ ውሳኔ ላይ ሲደርስ በዋናነት ማንቸስተር ዩናይትድ ከቻልና ከቀናው አሌሃንድሮ ጋርናቾን፣ ማርከስ ራሽፎርድን፣ አንቶኒንና ጄደን ሳንቾን የማንቸስተር ዩናይትድ የፕሪሲዝን የዝግጅት ጊዜ ከመጀመሩ በፊት ፈላጊ ክለብ ካላቸው ቢሸጣቸው ሩበን አሞሪም በጣም ደስ ይለዋል። እነዚህ አራት ተጫዋቾች ማንቸስተር ዩናይትድን በማጥቃት እንቅስቃሴ ያግዛሉ ተብለው ወደ ቡድኑ የተቀላቀሉ ተጫዋቾች ናቸው። ነገር ግን አውት ኦፍ ፌቨር ናቸው በተለያየ ምክንያት። የአንዱ ምክንያት ሌላ ነው፣ የሌላኛው ምክንያት ሌላ ነው። ነገር ግን አራቱም በዚህ ሰዓት የአሰልጣኝ ሩበን አሞሪም ምርጫዎች አይደሉም። የሚገርመው እስከ ፕሪሲዝኑ ድረስ ክለብ ካገኙ እሰየው፣ ካልሆነ ግን ካሪንግተን ይጠብቁናል እንጂ እነሱን ይዤ አሜሪካን አገር አልሄድም ነው የሚለው ሩበን አሞሪም። ራሽፎርድ ባለፈው የውድድር ዓመት ከተወሰኑ ጊዜያቶች በኋላ ለአስቶን ቪላ በውሰት ተሰጥቶ በአስቶን ቪላ በጣም በጣም ጥሩ የሚባል ጊዜን ያሳለፈ። አስቶን ቪላና ማንቸስተር ዩናይትድ ተጫዋቹን ለመዋዋስ ሲስማሙ፣ ከወደድከው በ40 ሚሊዮን ፓውንድ ልትገዛኝ ፈርም ተብሎ ፈርሟል። ይህንን እድል ግን አስቶን ቪላ ልጠቀምበት አልፈልግም፣ ተውሸዋለሁ። ስዋሰው በገባሁት መሰረት ለተጫዋቹ መከፈል ያለበትን የደሞዝ መጠን ስከፍል ቆይቻለሁ። ራሽፎርድን 40 ሚሊዮን ፓውንድ ከፍዬ በቋሚነት ከእኔ ጋር እንዲቀጥል አላደርግም አለ። አሁን እዚህ ጋር ነው እንግዲህ ትልቁ ችግር የሚነሳው። ትልቁ ችግር ብለን የምናነሳው ነገር ማርከስ ራሽፎርድ ከማንቸስተር ዩናይትድ ወጥቶ ወደ አዳዲሶቹ ክለቦች እንዲሄድ ለማድረግ እሱ የሚያቀርባቸው ቅድመ ሁኔታዎች አሉ። እንደዚህ ከሆነ እንደዚህ ከሆነ እንደዚህ ከተደረገ የሚላቸው ነገሮች ከማንቸስተር ዩናይትድ በቀላሉ እንዳይወጣ እያደረገው ነው። የመውጫ በሩን ማንቸስተር ዩናይትድ ቢከፍትለትም ማርከስ ራሽፎርድ ግን በሚያስቀምጣቸው መስፈርቶች የተከፈተውን በር በደንብ አድርጎ መልሶ እየዘጋው ይገኛል። የራሽፎርድ ክራይቴሪያ ከሚባሉት ነገሮች መካከል አንደኛው የማንቸስተር ኢቭኒንግ ኒውስ መረጃ እንደሚያሳየው ደሞዙን መቀነስ ፈቃደኛ አይደለም። ወደ ባርሴሎና የሚሄድ ከሆነ ደሞዙን ይቀንሳል። ከባርሴሎና ውጭ ባሉ አማራጮች ላይ ግን 325000 በፓውንድ በሳምንት የሚከፈለኝን ክፍያ ምንም ምንም አይነት ምንም አይነት ቤሳ ቤስቲን መቀነስ አልፈልግም ብሏል። ይህንን የራሽፎርድን ደሞዝ እየከፈሉ መቀጠል የሚችሉት ጥቂት ክለቦች ናቸው። እነዛ ጥቂት ክለቦች ደግሞ በማርከስ ራሽፎርድ ላይ ፍላጎት የላቸውም፣ ወይም ለማርከስ ራሽፎርድ መክፈል ቢችሉም እንኳን 325 ሺህ ፓውንድ ሁኔ ሳምንት ክፍያ እየከፈሉ መቀጠል አይፈልጉም። ደሞ ዜና አልነካም ብሏል። ለባርሴሎና ከሆነ ይነካል፣ ለሌሎቹ ከሆነ አይነካም። ይሄ ተጫዋች ወደ ሳዑዲ ይሄድ ሲባል ወደ ሳዑዲ አልሄድም ብሏል። ወደ ቱርክ ሲባል ወደ ቱርክ አልሄድም ብሏል። ስለዚህ ይሁን ይሄንን እንከፍላለን የሚሉ ክለቦች ደግሞ ሲገኙ የኔ ምርጫ አይደለም ወደ ቱርክ አልሄድም፣ የኔ ምርጫ አይደሉም ወደ ሳዑዲ አልሄድም ብሎ አሁንም መውጫውን ይዘጋዋል። እሱ ክፍት ነኝ የሚለው እዛው በፕሪሚየር ሊግ ውስጥ ላሉ የማንቸስተር ዩናይትድ ተፎካካሪ ለሆኑ ክለቦች መፈረም እፈልጋለሁ ይልና ደግሞ እንደገና ለንደን ግን አልሄድም ይላል። የዚህ ጋር ደግሞ ሲመጣ ፕሪምየር ሊጉ ላይ ላሉ ክለቦች እሺ ይጫወታለሁ ይላል። ግን ደግሞ የከተማ ምርጫ አለው ወደ ለንደን አልሄድም ይላል። ወደ ለንደን አልሄድም አለ ማለት አርሰናል፣ ቼልሲና ቶተናም ራሽፎርድን ቢፈልጉ እንኳን ማግኘት አይችሉ ማለት ነው። ምክንያቱም እሱ መስማማት አለበት ለንደን መሄድ አልፈልግም ይላል። አያሺ ከከተማ ውጣ ሲባል ባርሴሎና ከሆነ ባርሴሎና ካልሆነስ? ባርሴሎና ካልሆነ ደሞዜን አልቀንስም ባርሴሎና ደግሞ አሁን ራሽፎርድን ማስፈረም በሚችልበት እውነት ውስጥ አደለም ያለው። ምክንያቱም ኒኮ ዊሊያምስ ጋር ሁሉን ነገር እየጨረሰ ነው ያለው። ኒኮ ዊሊያምስን አስፈርሞ እሱን ራሱ እንዴት ገና ያስመዘግባል የሚል ጣጣ ያለበት ባርሴሎና። እንደውም ሃቤር ቴባስ ያሉትን ነገር እዚሁ ጋር መናገር ከተገባ ያስፈርማል ባርሴሎና ኔግራ ይገባኛል አሉ አንድ በረኛ አስፈርሞ ጋርሲያ የሚባል እንደገና ደግሞ የኒኮ ዊሊያምስን ጨረሰ አይደለ ስለዚህ ያስፈርማል መች ማስፈረማ ማንም አይከለክልን ትልቁ ጥያቄ የሚመጣው መዝግቡልኝ ሲል ነው አሉ የላሊጋው ፕሬዚዳንት ናቸው ይህንን የሚሉት መዝግቡልኝ ሲል ያስቀመጥንለት ገደብ እንደማይታለፍ እርግጠኛ ሆነን እርግጠኛ ሆነ ነግረነዋል። ስለዚህ ባርሴሎና ያንን የደሞዝ ወጪ ሊሚት እንደዚሁም ደግሞ አሁንም ከፋይናንሻል ፌር ፕሌይ ጥሰት ጋር በተያያዘ አጠቃላይ ምን ያህል ማውጣት ይችላል የሚለው ተተምነው የተሰጠው ፈቃድ አለ፣ የወጪ ፈቃድ። ከዛ የወጪ ፈቃድ በላይ ለአንድ ሳንቲም ቢያልፋት እንኳን አንመዘግበለትም ብሏል ባለፈው እነ ዳኒ ኦልሞን ለማስመዝገብ ምን ያህል መከራውን እንዳየ ጉዳዩን ከፍ ወዳለው ተቋም ጭምር እንደወሰደ ሁላችንም እናስታውሳለን። ስለዚህ የላሊጋው ፕሬዝዳንት ማስፈረሙን ያስፈርም፣ ግን ምዝገባው ጋር ሲመጣ መዝግቡልኝ ሲል ነው ከኛ ጋር የሚነጋገረው ይላሉ። በዚህ ሁኔታ ውስጥ ያለው ባርሴሎና ማርከስ ራሽፎርድን፣ ኒኮ ዊልያምስን ካስፈረመ በኋላ እንደገና እሱን ይወስዳል ተብሎ አይጠበቅም። ስለዚህ ምንድን ነው የቀረው ሲባል ሎን ነው ውሰት ነው እንደገና እንደውም ማንቸስተር ዩናይትድ በቃ ማርከስ ራሽፎርድን በውሰት ሊሰጥ ይችላል ተብሏል። እነዚህ የሚዋሱት ክለቦች እነማን ናቸው? ከማንቸስተር ዩናይትድ የደሞዝ መክፈል ጫና ላይ ምን ያህሉን ይቀንሱለታል የሚለው በማንቸስተር ዩናይትድ እና በነ በሚዋሱት ክለቦች መካከል በሚደረገው ድርድር ላይ የተመሰረተ ይሆናል። አሞሪም ግን ራሽፎርድን፣ አሌሃንድሮ ጋርናቾን፣ አንቶኒን፣ ጄደን ሳንቾን ወደ አሜሪካ ይዤ አልሄድም እስከ ሐምሌ ድረስ ከክለቡ የሚወጡበት ስምምነት ከሌሎች ክለቦች ጋር መድረስ ከተቻለ ግልግል፣ ካልተቻለ ካሪንግተን ይጠብቁኛል እንጂ የዋናው ዝግጅቴ አካል አይደሉም፣ የሚል አቋሙን በግልጽ በጣም በግልጽ አስቀምጦታል። ይሄ ነው ትልቁ ትልቁ የሩበን አሞሪም ውሳኔ። ማንቸስተር ዩናይትድ እንግዲህ እንደነዚህ ያሉ ውሳኔዎችን ከወሰነ በኋላ ከግዢ አንጻር ምን አዳዲስ ነገሮችን እያደረገ ነው ያለው? ምን የተሰሙ ነገሮች አሉ? የሚለውን የማንቸስተር ዩናይትድን እና የሌሎች ክለቦችን ዋና ዋና እጅግ በጣም አነጋጋሪ የሆኑ ነገሮችን ደግሞ ከተወሰኑ ሰዓታት በኋላ ይዘንላችሁ ተመልሰን እንመጣለን። እስከዛው በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።